ኢትዮጵያዊው የእስራኤል ወታደር በጋዛ ከተማ መገደሉ ተነገረ። ቻላቸው ሺሞን ደመላሽ የተባለው ኢትዮጵያዊ የእስራኤል ወታደር በጋዛ ከተማ በሐማስ አልሞ ተኳሾች ጥይት መገደሉን የእስራኤል ጦር ዛሬ አስታውቋል። የ21 ዓመቱ ቻላቸው በእስራኤል ጦር ሰፈር ጥበቃ ላይ እያለ እንዴት በጥይት ተመትቶ ሊገደል እንደቻለ በዝርዝር እየተጣራ ሲሆን፣ የእስራኤል መከላከያ ሚኒስትር እስራኤል ካትስ በቻላቸው ሞት የተሰማቸውን ጥልቅ ሐዘን ገልጸዋል። በዚህ ከባድ ጊዜ ለሀገሩ ሕይወቱን ሰላሙን አሳልፎ የሰጠ እስራኤል ሁሌም በክብር ታነሳዋለች፣ ብለዋል ሚኒስትሩ በትዊተር ገጻቸው ባሰፈሩት ጽሑፍ። የውትድርና ጓደኞቹ ደግሞ ቻላቸውን ጎበዝ ወታደር፣ ሁሌም ፈገግታ የማይለየው ትልቅ ልብ የነበረው በማለት ገልጸዋል። የቻላቸው ሞት የጋዛ ጦርነት ከተጀመረ ወዲህ የተገደሉ የእስራኤል ወታደሮችን ቁጥር 466 ሲያደርሰው 3000 የሚጠጉ ደግሞ መቁሰላቸው ይነገራል። ይህ በእንዲህ እንዳለ የእስራኤል የጋዛ ዘመቻ ተጠናክሮ ሲቀጥል ትናንትናና ዛሬ ብቻም 170 የሚደርሱ ኢላማዎች ማውደሙን የእስራኤል ጦር አስታውቋል። ወደ ጋዛ ከተማ በሚያደርገው ግስጋሴ የሐማስ ተዋጊዎች መጠቀሚያም ያላቸውን ህንፃዎች መምታቱን አክሏል። እስራኤል በየመን ዋና ከተማ ሰንዓም ከፍተኛ የተባለ የአየር ጥቃት መፈጸሟ ተነገረ። ሃያ የሚደርሱ የእስራኤል የጦር ጀቶች ከ65 በላይ ቦምቦች የሁቲ ተዋጊዎች በተሰበሰቡበት ጣቢያና አምስት በሚደርሱ ጦር ሰፈሮች ላይ መጣላቸውን የእስራኤል መከላከያ ኃይል አረጋግጧል። የእስራኤል ጦር ከጥቂት ጊዜ በፊት በአሰራጨው መረጃም የሁቲ ቡድን የጸጥታና የመረጃ ጣቢያዎች ክፉኛ መመታታቸውንና ስለ ጉዳቱ መጠን እያጣራ መሆኑን አስታውቋል። የዛሬው የሰንዓ ድብደባም ሁቲ በተደጋጋሚ በእስራኤል ላይ ለፈጸማቸው የድሮንና የሚሳኤል ጥቃቶች ምላሽ ነው ብሏል። ጦር ኃይሉ ትላንት በደቡባዊ እስራኤል ኢላት ከተማም ሁቲ በተኮሰው ድሮን ሀያ ሰዎች መቁሰላቸውን ተከትሎ ሰንዓም እንዲመታ ትዕዛዝ የሰጡት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ናቸው ተብሏል። ጠቅላይ ሚኒስትሩ ሁቲ ላይ ጥቃት እንዲፈጸም ትዕዛዙን የሰጡት ደግሞ ለመንግስታቱ ድርጅት ስብሰባም ወደ ኒውዮርክ ጉዞ ላይ ያሉ ነበር ሲል የጠቅላይ ሚኒስትሩ ጽህፈት ቤት ገልጧል። ፋታ የማይሰጥ ነውና ከአውሮፕላናቸው በቀጥታም ሰንዓን ምቱ ብለው ትዕዛዝ ሰጡ ያሉት ዛሬ ተፈጸመ ብሏል ጽህፈት ቤቱ። ከእስራኤል ጋር ዱላ ቀረሽ ውዝግብ ውስጥ የምትገኘው የቱርክ ፕሬዝዳንት ራሲብ ጣይብ ኤርዶዋን ከአሜሪካ መሪ ዶናልድ ትራምፕ ጋር በዋሽንግተን ዲሲ ማምሻውን መነጋገራቸው ታውቋል። በመንግስታቱ ድርጅት ጠቅላላ ጉባኤ ለመካፈል አሜሪካ የሚገኙት የቱርክ ፕሬዝዳንት ከትራምፕ ጋር ባካሄዱት ንግግር የጦር ጀቶች ሽያጭ ዋነኛ አጀንዳ ነው ከመባሉ ውጪ ዝርዝር መግለጫም አልተሰጠም። ሆኖም ኤርዶዋን አሜሪካም ቱርክ ላይ የጣለችውን የመከላ መከላከያ ማዕቀብ እንድታነሳ ወይም እንድታላላ ይጠይቃሉ ተብሎ ሲጠበቅ ኤፍ 35 ዘመናዊ የጦር ጀቶች ከአሜሪካ ለመግዛት የያዙት ዕቅድ በስብሰባው እንደሚነሳ ተመልክቷል። ቱርክ እጅግ ዘመናዊ ናቸው የሚባሉትን ኤፍ 35 ጀቶች በእጇ ለማስገባት ከዚህ ቀደም ሙከራ አድርጋም ከሩሲያም የአየር መከላከያ ለመግዛት በመስማማቷም አሜሪካም ሐሳቧን ቀይራ ቆይታለች። አሁን ተሳክቶላት ግዢውን ከፈጸመች ኤፍ 35 ተዋጊ ጀቶች ለመጀመሪያ ጊዜ ቱርክ እጅ ይገባሉ። የዓለማችን የወቅቱ እጅግ ዘመናዊ በመረጃ አቀባበል የረቀቀ ከራዳር እይታ ውጪ የተሰጠውን ኢላማ በሚገባ እንዲመታና ከፍተኛ ጉዳት እንዲያደርስ ተደርጎ የተሰራ ነው ይባላል። ኤፍ 35 ዋጋው እንደ ስሪቱና የመያዝ አቅሙ ሲለያይ ኤፍ35 ኤር ፎርስ የተባለው ኤ 82 ሚሊዮን ዶላር ገደማ ቢና ሲ ከ100 ሚሊዮን ዶላር በላይ እንደሚሸጡ ይነገራል። በኢትዮጵያ ምንዛሪ ከ13 ትሪሊዮን ብር በላይ አንዱ ኤፍ35 ተዋጊ ጀት ቱርክ ከኤፍ 35 ጀቶች ሌላ 200 ገደማ የንግድ አውሮፕላኖች ከአሜሪካ ለመግዛት እቅድ አላት ነው የሚባለው። ቱርክ ተዋጊ ጀቶቹን ከአሜሪካ መግዛቷም በሶሪያ በምታካሂደው ወታደራዊ እንቅስቃሴና ከእስራኤል ጋር የጀመረችው ሰጥ አገባም ወደ ጦርነት ካመራም እልቂት ሊያባብስ ይችላል የሚል አስተያየት ከወዲሁ ይሰማል። በዋይት ሃውስ ከጋዜጠኞች ለቀረበላቸው ተመሳሳይ አስተያየት አዘል ጥያቄ ትራምፕ በሚገባ ተነጋግረን እንወስናለን የሚል ምላሽ ሰጥተዋል። ቱርክ የሩሲያን ነዳጅ እንዳትገዛም ከትራምፕ የቀረበላትን ጥያቄ ትቀበል እንደሆነም እስካሁን በግልጽ አልታወቀም። የፈረንሳይ የቀድሞው ፕሬዝዳንት ኒኮላስ ሳርኮዚ በአምስት ዓመት እስራት እንዲቀጡ ተወሰነም። ፕሬዝዳንቱ በሚሊዮኖች የሚቆጠር ዩሮ ከሊቢያም የቀድሞ መሪ ሙሐመድ ጋዳፊ በድብቅ ተቀብለዋል በሚል ነው ክስ የተመሰረተባቸው። ሳርኮዚ በ2007 እንደ ፈረንጆቹ አቆጣጠር ምርጫ እንዲያሸንፉ ጋዳፊ በገንዘብ ሲደግፏቸው፣ በምትኩ ጋዳፊ ከምዕራባውያን ጋር ግንኙነታቸውን እንዲያድሱ ሳርኮዚ ቃል ገብተውላቸው እንደነበር ይነገራል ይነገራል። እንደ ኤሮፓያኖቹ አጣጠር ከ207 ጀምሮ ለአምስት ዓመታት የፈረንሳይ ፕሬዝዳንት የነበሩት የዓመቱ ኒኮላስ ሳርኮዚ በህገወጥ ገንዘብ የተደገፈ ምርጫ ዘመቻ በማካሄድና በስልጣን ተጠቅሞ ሙስና በመፈጸም ተከሰው የፓሪስ ወንጀል ችሎት የአምስት ዓመት እስር በይኖባቸዋል። በዚህም የመጀመሪያው የፈረንሳይ የቀድሞ ፕሬዝዳንት የሆኑት ሳርኮዚ ፍርዱን በመቃወም አቤት እንደሚሉ ጠበቆቻቸው ገልጸዋል። ፕሬዚዳንት ዶናልድ ትራምፕ በመንግስታቱ ድርጅት ጠቅላላ ጉባኤ ላይ ንግግር ሊያደርጉ በሚሄዱበት ወቅት ሦስት ጊዜ ደባ እንደተፈጸመባቸው ገለጹ። ድርጅቱ ጉዳዩን እንዲያጣራም በማኅበራዊ መገናኛቸው ባሰፈሩት ጽሑፍ የአሜሪካው መሪ ከቀዳማዊ እመቤት ሜላንያ ትራምፕ ጋር አሳንሰር ሊጠቀሙ ሲሉ ማሽኑ መበላሸቱን ጠቅሰዋል። አክለውም ንግግር ሊያደርጉ ሲዘጋጁ ጽሑፍ የሚያሳየው ማሽን እና የድምፅ መቆራረጥ እንደነበር ጠቅሰው ሦስት ጊዜ ደባ ተፈጽሞብኛል ብለዋል። የተባበሩት መንግሥታት ባለስልጣን ድምፅ ማጉያው የቀነሰው አንዳንድ ግለሰቦች በትርጉም እንዲሰሙት ለማስቻል ነው ሲሉ ምላሽ ሰጥተዋል። አሳንሰሩ የተበላሸው ደግሞ የትራምፕ ቪዲዮ ቀራጭ ግለሰብ ወደ ኋላ ሲወጣ ማሽኑ ሳይቆም እንዳልቀረ ባለስልጣናቱ ጠቁመዋል። ግብፅ የኬንያ ፕሬዝዳንት ዊልያም ሩቶ በኢትዮጵያ ህዳሴ ግድብ ምርቃት ላይ መገኘታቸው እንዳስከፋት ገለጸች። በኬንያም የግብፅ አምባሳደር ሩቶ በግድቡ ምርቃት ላይ መገኘታቸው ካይሮን ቅር እንዳሰኘ ለሀገሪቱ ፓርላማ አፈጉባኤ መግለጻቸውን የኬንያ መገናኛ ብዙሃን ዘግበዋል። የኬንያው አፈ ጉባኤ ሞሰስ ወታንጉላ በበኩላቸው ግብፅ ከናይል ጋር የተያያዘ ስጋቷን በተመለከተ ከሁሉም የተፋሰሱ ሀገሮች ጋር እንድትመካከር ለካይሮ አምባሳደር ነግረዋቸዋል። አምባሳደሩ በህዳሴው ግድብ ምርቃት ላይ አንድም የተፋሰሱ ሀገራት መሪ ሳይገኝ ፕሬዝዳንት ሩቶ ብቻም በዋና እንግድነት መሳተፋቸው ጅቡቲና ሶማሊያም የናይል ተፋሰስ አካል ባለመሆናቸው እነርሱን አይጨምርም ካይሮን ከፍቷት ነበር ብለዋል። በእርግጥ ኬንያም ከኢትዮጵያ ግድብ መጠቀሟም ግብፅን አይጎዳም። ምክንያቱም ከኢትዮጵያ ጋር ያለን ጉዳይ ወይም ቅራኔ የኤሌክትሪክ ኃይል ከማመንጨታቸው የተያያዘ ሳይሆን ከናይል ውሃ ጋር የተገና ነው ሲሉ ገልጸዋል። በግብፅ በሱዳንና በኢትዮጵያ መካከል የሁለትዮሽ ወይም የሦስትዮሽ ስምምነት ላይ መድረስ እንደሚያስፈልግ፣ በዓለም አቀፍ ህግ የሚታሰር ስምምነት መፈጸም እንደሚገባ መናገራቸውን ቢቢሲ ዘግቧል።